ሰላም ጤና ይስጥልን። ውድና የተከበራችሁ የገንት የዩቲዩብ ቻናል ቤተሰቦች ቢሰዎች፣ ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይ ኮመንት ማድረግን አትርሱ። ውድ ቤተሰቦቼ እስከ ዛሬ ለምትሰጡኝ ገንቢ አስተያየታችሁ ከልብ እያመሰገንኩኝ ዛሬ ደግሞ የገጠር ቆይታዬን እንዲሁ ሙሉ ይህን ላስጎበኛችሁ ነው። ተከታተሉኝ እስከ መጨረሻው። ዛሬ ደግሞ ያለንበት ወቅት የምህር እንደመሆኑ መጠን አሁን አገልግል ይዤ ከቤት ወጥቻለሁ። አጨዳ አይደል ማጭድም ይዤአለሁ፣ እና ተከታተሉኝ አብራችሁኝ ቆዩ እና አገልግል እንደምታውቁት እንግዲህ የክፍለ ሀገር ልጆች የው በዚህ መልኩ ነው የሚያዘው ወይም ደግሞ ከላይ በቆደ ጥርፍ ተደርጉ እንትን ያለ የተለጎመ አገልግል አለን ማለት ነው። ከዚህም በኋላ ደግሞ ማጭድና አገልግል የውሃም ጀሪካም አለኝ። ይሄንን አስቀምጬ ወደ አጨዳ ይገባለሁ። ይሄን እንደምትመለከቱት የስንዴ ማሳችን ነው። ሰሞኑን ገብስ ሲታጨድ ከርሞ ነበር። አሁን ደግሞ ስንዴ ነው ማለት ነው። ስንዴው አሁን ደርቆ አጨዳ ላይ ይገኛል እኛ ጋር ማለት ነው። እንደምትመለከቱት እዚህ አባቴ እያጨደ ነው። እኔም ደግሞ ሄጄ ላግዘው ነው። እስኪ አጭድ ላይ እንዴት ነው ከስደት መልስ ከስደት ቆይታ በኋላ ከማዳም ሽንት ቤት አጠበ በኋላ እንዴት ነው ቤተሰቦቼንስ ማግዛቸው? ይኸው እኔ ደግሞ እንግዲህ ላጭር ነው። አስተያየት ጽፍልኝ ያላችሁ እንዴ ጎበዝ ነኝ ሰነፍ ነኝ? ይሄ አባቴ ነው እንደምትመለከቱት ማለት ነው። ሸምገል ብሏል። ያው ትንሽ ጤናው ስለሚያስቸግረው ማለት ነው። እንግዲያው እኔ ነኝ የመጀመሪያ ልጅ ማለት ነው። ግን ያው ጤና ስላለ የጤና ችግር ስላለ ደግሞ እሱም ያው ሸምገል ያለው ከጤና አኳያ ነው ማለት ነው። እና እንደምትመለከቱት ከአባቴ ጋር እያጨድኩኝ እገኛለሁ። እንግዲህ ስንዴ አነኩትላቸዋለሁ እንግዲህ መግቢያ ላይ እንደተመለከታችሁት ስንዴ ሳነኩት እንደምትመለከቱት አይታችሁ ይሆናልና መጨረሻ ላይ ታዩታላችሁ። እኛ ገር የስንዴ እንኩቶ ስንዴ ሲወቃ ይነኮት ነበርና ና እስኪ እሱንም አባቴ እያነኩትልኛል ብዬ ነበረ። እንግዲህ ራስ ሻንኩሲተ ብዬ ያነኮትኩትን አሳያችኋለሁ ማለት ነው። ለማንኛውም ይሄው እንግዲህ ከታች የምትመለከቱት የጤፍ ማሳችን ነው። ከዳር ከዳር የምትመለከቱት ደግሞ ስንዴ ነው ማለት ነው። እስኪ እናንተም እያያችሁ በብዛት ዘንድሮ ጤፍ ተዘርቷል። የምር ሁሉም ሀገር እንግዲህ ደብረ ብርሃን እንኳን በአቅቡ ማለት ነው። ደብረ ብርሃን እንዲ ደጋ ነው። ጤፍ ደጋ እንትን አይልም፣ ግን ህዝቡ ግን ችን ከሁለት ከሶስት አመት ወዲህ ጤፍ በጣም አስለምደውታል ማለት ነው። እኛ ጋ እንኳን ወይና ደጋ ነው። የእኛ ወይና ደጋ ነው። ደጋ አይደለም፣ ቆላማ አይደለም፣ ወይና ደጋ ነው አየር ንብረቱ እንደምትመለከቱት እንግዲህ ስንዴ አጨዳ ላይ ነኝ። ስንዴ አጨዳ እና ይኸው እንግዲህ እኛ ደግሞ በዚህ መልኩ ነው እንግዲህ ነዶ የምናስቀምጠው። ወደ በኋላ ላይም ታዩት አላችሁ እንዴት አርገን ነዶ ሰብስበ እንደምናስቀምጥ እስከሚከመር ድረስ እስኪወቃ ያው ይከመራል። የሚከመረው ደግሞ ያው ገና ነው። አሁን ግን ሁሉም ታጭዶ ሲያልቅ ነው የሚከመረው። ለጊዜው ይኸው ስንዴው ታጭዶ በነዶው መልኩ እንደሚቀመጥ እኛን ሀገር አቀማመጥ ደግሞ አሳያችኋለሁ እና ተመለከቱ፣ ተከታተሉት ማለት ነው ውድ ቤተሰቦቼ እና እንደምትመለከቱት ከኋላ ደግሞ እህት ወንድሞቼ፣ ቪዲዮ ማን ነው አውዲዮውን ይሄን ሳስተካክል ሪካርድ እያደረግኩኝ እንግዲህ ታው ታይ እያልኩኝ ነው ማለት ነው እና ለማንኛውም ብቻ በትዕግስት ተከታተሉ። ብቻ ያስቸግራል ልጆች ጫጫታ ይኖራል ከኋላ እንግዲህ ጸጥታ የሌለበት ቦታ ቢሆንም፣ እናንተ ደግሞ የሀገሩን ቃኙ ሀገሩ ቤቱን ማለት ነው። እንግዲህ ነዶ ሳስቀምጥ ታዩታላችሁ እያልኩች የነበረው ይሄንን ነው። እኛ ጋ በዚህ መልኩ ድንጋይ ጫን ተደርጎበት ነዶ ይቀመጣል ማለት ነው በዛ በዛ በዛ አድርገን በዚህ መልኩ ነው ነዶ የምናስቀምጠው እስከሚከመር ድረስ ማለት ነው። እንግዲህ አጭዳችንን እያያችሁት እንደሆነ ተስፋ አድርጋለሁ ማለት ነው። እንደምታዩት እንግዲህ ብቻ ከስደት ከስንት አመት በኋላ ከአስራ ምናምን አመት በኋላ ነው እንግዲህ ከዛሬ አስራ ምናምን አመት በፊት አስራ ሶስት አስራ አራት አመት በፊት አጭድ ነበር አርስ ነበር ቆፍር ነበር። ዘንድሮ ግን እስኪ ከስንት አመት በኋላ ለመጀመሪያ ጊዜ እንግዲህ ማጭድ ይዤ ተሰለፍኩኝ ማለት ነው። ከስንት ጊዜ በኋላ እንግዲህ እንደምታዩት ነው ማለት ነው። ጎፈፍ እያልኩኝ ነው ያው ብቻ፣ ትንሽ አንዳንድ ጭበጥማት ላይ ይዤ የተመላለስኩ ነው ማለት ነው። ለማንኛውም እኔ ማጭድን ብቻ ሳይሆን አካባቢውን እንድትቃኙትም ጭምር አካባቢውን እያስገባውላችሁ እገኛለሁ። በደንብም ደግሞ ታዩታላችሁ። ይሄ የገጠር ድካም ቢኖረውም አሁን ግን አሁን ትንሽ ትንሽ እያናደደኝ ነው ማለት ማህበራዊ ሕይወቱ ቀርቷል እንደ ድሮ እኛ ትንሽ የሚያስተዛዝብ ነገር ላይ ድሮ በደቦ ወይም ደግሞ በኛ ሀገር አባባል ደግሞ ወበራ ይባል ነበረ በውጋራ ወይም ደግሞ ሰው አንድ ሰው የሚያጭድ ከሆነ አንድ ሰው የሚወቃ ከሆነ ብቻ የውቅያ እንኳን ችግር የለውም። ሁሉም ለራሱ የራሱን አያንስም፣ ግን በተለይ በተለይ አህያ፣ በሬ የሚካሄድበት ማለት ነው። እንዲሁም ደግሞ ድርቁ ድርቋ ወይም ደግሞ የገብቶች ሳር ማለት ነው ወይም ደግሞ ሳር ይሄ እንትን እህልም ቢሆን ብቻ በአጠቃላይ የሚታጨድ ነገር የሚታረም ነገር በደቦ ነበረ በወበራ ነበረ። በእኛ አገር አጠራር ወበራ ነው የሚባለው። በዚህ በዚህ ነበር። አሁን አሁን ግን ያው በገንዘብ እየሆነ ትንሽ እንትን እያለ ነው ማለት ነው። ምክንያቱም እኛ እያጋጠመን ነገር ስላለ ነው ማለት ነው። ሰዎች እንመጣለን ብለው ደቡ እንመጣለን ብለው ግን ገንዘብ ጋር የሚሰሩት ጋር ሄዱት ማለት ነው። ነገር ግን የማህበራዊ ህይወቱ መተጋገዙ እየቀረ ሊሄድ ነው ብለው በቃ እንደውም ቤተሰቦች በስማ በጣም ነበር የከፋቸው። ምክንያቱም ሰው ይድሮ መዋዋሉ እንደውም በአንድ ላይ መገናኘቱ ነበረ ማለት አብሮ መብላት፣ አብሮ መጠጣቱ በአሁን ሰዓት ቀርቷል። ቢያንስ ያልቀረው ይሄ ነበረ። አሁንም ይሄ እየቀረ ነው በምክንያት አብሮ መጠጣት፣ አብሮ መብላቱ ሊቃር ነው ማለት ነው ሁሉም ገንዘብ በገንዘብ እየተሰራ ማለት ነው። አጨዳው ምኑ በህብረት የሚንሆነው አሁን በገንዘብ ገንዘብ ከፍሎ ለሚያሰሩት ኮንትራት ምናምን እያሉ በዛ ለሚያሰሩት ጋር እየሄዱ ማለት ነው። ና ትንሽ ከፋ ብሏል። ና እኛ ጋር ለመጀመሪያ ስለሆነ ትንሽ አሁን ገና እንትን እያለ ስለሆነ ትንሽ ሰው እንደ አዲስ እየሆነበት በቃ እየቆዘመ ይገኛል ማለት ነው። ለማንኛውም ግን ይሄ ባይሆንና የድሮ ማህበራዊነታችን አንድነታችን ቢመጣልን እንደው ብነበረ ግን ደግሞ ምን ይደረጋል? ሰው ቢሻ የዘመን መዘመን መሻሻል በዚህ ከሆነ ግን አንዳንዴ ቢቀር ሁሉ ያስብላል ማለት ነው። ትንሽ ትናንትና ደብሮ ነበረ ማለት ነው። ቢሆንም ግን ደግሞ ዋሉም ለራሱ አያንስም ማለት ነው። ምንም ቢሆን ያው አጭዶ ይገባል ያው መተባበሩ አንዱ አንዱ መሸፋፈኑ ሊቀር ነው የሚለው ግን ትንሽ ያሳሳቢ ደረጃ ነው። ለማንኛውም ይሄ የጤፍ ማሳያችን ነው። አካባቢውም እንግዲህ አመሻሽ ላይ ስለነበረ ጥርት ብሎ ላይታያችሁ ይችላል። ነገር ግን ይኸው እንደምትመለከቱት ከላይ ወንድሜና አባቴ እያጨዱ ነው ስንዴውን ማለት ነው። እኔ ደግሞ ያው እንግዲህ በቃሽ በቃሽ አልተብዬ ቆጭ ብዬ ነው ማለት ነው። እና በዚህ መልኩ ተቀምጬ እኔም እየቀረጽኩ ነበረ እነሱ ግን በቀሻ በሄጅ ስላልኝ ማለት ነው። ማጭዱን ተቀበሉ። እኔም ይሄው አካባቢውን እየቃኙ እያስገባሁላችሁ ነው። እንደምትመለከቱት ይሄ ዱር ገደሉ ይሄኛ አካባቢ ማለት ነው። ይሄው እንደምትመለከቱት በአብዛኛው ታጭዱ ተሰብስቧል። ይሄው ማዶ ላይ ያለው ጋራው አካባቢ፣ ይሄ ፊት ለፊቱ እንደምታዩት እየተሰበሰበ ነው። አሁን ትንሽ ቀረው ጤፍና ማሽላ ነው እንጂ ስንዴውም ወደ መካተቱ ነው። ገብስም አልቋል። ምስርም አተርም አልቋል። አሁን የቀረው እንግዲህ ማሽላ እና ዳጉሳ፣ ጤፍ ወደኋላ የሚቀሩት ሱፍ፣ እነዚህ እነዚህ ነገሮች ናቸው ማለት ነው። አሁን ጤፍ ጤፍም ጭንጫ ጭንጫ ላይ ያለው እየደረቀ ነው እኛ ጋ ማለት ነው። እና ማለት እና ይህ እንደምትመለከቱት እንግዲህ ከአንድ ሳምንት በኋላ አጨዳ ይደርሳል ማለት ነው። ይኸው አልፎ አልፎ ደርቋል። አልፎ አልፎ ደግሞ እንትን ነው ማለት ነው። የደረቀ የደረቀው እንደምታዩት ነው። እና እዚህ ጋር ማዶ ላይ የጤፍስ ማን ነው ገብስ ሲወቃ የሚያሳይ ቪዲዮ ነበረ፣ ዙም አድርጌ ላሳያችሁ ሞክሬ ነበር ግን እርቀት አለው። እንግዲህ ው እዛ ጋ እንደምትመለከቱት ምርቱን ከግዱ ሊለዩ ላይ ሲያዘሩ ትንሽ ያሳያል። ይች የገጠር ቤት እንደምታዩዋት ደግሞ ተቀምጣለች ማለት ነው። እኔ ደግሞ ይው እንግዲህ እዚህ ጋ ደግሞ እንደምታዩ ጥንቅሽ ለመምጠት ቤት ጓሮ ጥንቅሽ እየመጠጥኩ እየቆረጥኩ ነው እንግዲህ። ኑ ጥንቅሽ የናፈቃችሁ ማለት ነው። በቆሎው በነገራችን ላይ ዘንድሮ ፀሐይ ይዞት አገዳው ብቻ ነው ቆሞ የቀረው። ብዙም አይደለም ግን፣ እግዚአብሔር ይመስገን ያን ያህል አገዳው ለከብቶች ቢጠቅምም፣ አንዳንዴ ደግሞ አንዳንድ ሸቶች አልፎ አልፎ እኔ የሸት አምሮትን ለመወጣት ሆኖኛል። ለቤተሰብ እንደፈለገው ባይበላም፣ እንግዲህ ለእኔ ያስቀምጠውልኝ እኔ የበላው ነው ማለት ነው። ከስንት ዓመት ከአስራ ምን ዓመት በኋላ ከገጠር ስለወጣው ለኔ ተብሎ አስቀመጡት ያሉትን እሸቶች አስቀምጠውልኝ እንግዲህ በዚህ መልኩ አገዳውንም እየመጠጥኩኝ ይገኛሉ። ሁሉ ነገር ለኔ ይቀመጥ ብለው ብቻ አስቀምጠውልኛል ማለት ነው። እሸቱንም አገዳውንም ለእኔ ያው እንግዲህ ባንዴላ ድል ያደልጉኝ ነው ከስድስት መስ ማለት ነው። እና ለማንኛውም እኔም በዚህ በምታዩት መልኩ አገዳይን የጥንቅሽን ጥንቅሽ እንግዲህ ከስንት ዓመት በኋላ ጥንቅሽ ጥንቅሽ ስል ስመጣ ደግሞ የሚገርመው ቆፖ አንድ ጥንቅሽ ገዝቼ ሁለት ሁለት ዘንግ ጥንቅሽ በሀያ አምሳ ብር ሀያ አምስት ሀያ አምስት ገዝቼ ግን ምንም ምንም አይልም፣ ማሽላ ማሽላ ነው የሚለው በቃ። እና ጥንቅሽ ጥንቅሽ አንድ ለዛ የለውም ማለት ነው እና ለማንኛውም እዚህ ግን በላሁኝ በቤተሰቦቼ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት እኛ ገር ስንዴ እንኩቶ ይታይታው ተለምዶ ነበርና አባቴ አንኩትልኝ ስለው እሱ ደሞ ካሜራውን ይዞ በእንግዲህ እስኪ አንኩት ብሎ የመጀመሪያ ያላነኩት ነው እንግዲህ። ብስልና ጥሬ ሊሆንብኝ ነው፣ አንዱ አራራ አንዱ ጥሬ ሊሆንብኝ ነው እንግዲህ። ምን እንዳደረግ እችላለሁ ብቻ ግን ካሜራማኑን ፋዘር ስለሆነ ለጊዜው እኔ ደሞ እንኩቶውን እያነኩትኩ ነው። በአባቴ እጅ የተነኮተ ድሮ ድሮ ስንዴ ስንዴ ስንወቃ እሱ እያነኮተ አስለምዱኝ ነበርና ያንን እንኮተው እናስታውሽ ያራን ኮተልኝ አልኩት። በያንኮች ራስ ሽኔ ካሜራ ነው የሚይዘው ብሎ እምቢ ቢይ ነው። ለማንኛውም ሌላ ጊዜ አንተ አንኮተልኝ ብዬ ይዘው አለኝ። ለዛሬው ግን እኔ በቃ እምቢ ካለማ ብዬ ሆነ ያነኮትኩት ነው። ግን መጨረሻው ምን እንደሚሆን አብረን እናያለን። አንዱ ብስል አንዱ አራራ ከሆነ ግን ብቻ ያው እናንተ አይታችሁ ታዘቡ ማለት ነው። እኛ ጋር ግን እኔ ደግሞ ለመጀመሪያ ጊዜ ያየሁት ደብረ ብርሃን የአተር እንኩቶ እዛ ነው። እኛ ጋር አተር እንኩቶ አይታወቅም ነበረ። እኛስ ስንዴ ነው እንኩቶ የምናቀው። በዚህ መልኩ ይነኮትና ያው እንግዲህ አሸት አሸት እያደረግን ልክ እንደ ቆሎ ነው የሚሆነው በቃ ስንዴ ሲቆላ የለም ደሞ ያ ደግሞ ሊይት የሚያደርገው ያው በወረድ እዛው እዛው እሽት እሽት እያደረገ ስለሚበላ ማለት ነው። ያው እንግዲህ የስንዴ እንኩቶ በዚህ መልኩ በልተን ከህቴ ጋር ያው እያሸውኝ እንግዲህ አይ ሄ ደግሞ ጥሬ ሆነብኝ፣ ግን እየበላሁት ነው። ያው ማለት ትንሽ አልገባሁም እንጂ ግን በስሏል ማለት ነው። አንዳንዱ ደግሞ እንግዲህ አንዳንዱ ከውስጡም ደግሞ ያረርም አይጠፋውም ቶሎ ነው፣ ግን ገለባ እንትን ይሆነብኝ ቶሎ ነው ያረረው እና እስኪ እናንተም አይታችሁ ፍረዱ። እንግዲህ አሽቼ ቀረብ አድርጌ አሽቼ ለፋዘር ሰጠው እዛ ጋር ስላለ እና አይታችሁ እናንተም የታዘቡ ይሄው እንግዲህ እንደምትመለከቱት ይሄው ፋዘር እጁ ላይ አድርጎ ወደ እናንተ ካሜራው ላይ ቀረባ አድርጎላችሁ ነበር። አሽቼ ሰጥቼው እኔም እዚጋ ጋር እያሸሁ እየበላው እገኛለሁ ማለት ነው። እነ ብላ ወድ ተመልካቾቼ ቻናሊን ሰብስክራይብ እያደረጋችሁ በኔትወርክ በባቲ ተግዳሮት ውስጥ ሆኖ ቪዲዮ እየሰራ ወደ እናንተ እያቀረብኩ ነውና እናንተ በስደት ዓለም ያላችሁ እህቶች ቻናሉን ከፍ እንዲልልኝ እንትን እንዲበረታ እናንተ አግዙኝ ማለት ነው። ሰላማችሁ ይብዛ።